ሐረግ ድራማ ላይ በክፍል ሰማንያ ሰባት እንዳያችሁት ቢኒያም ጉዳት ደርሶበት ነበር። ነገር ግን ቢኒያም ሞቷል አልሞተም የሚለው ነገር ሁላችንም ቢያሳስበንም፣ ነገር ግን እንደዛ እንዲሆን ያደረገው የአፌት ሰዎች ናቸው ወይስ ደግሞ የዳግም ጓደኛ ይሆን እንደዛ ያስደረገው? ምክንያቱም የዳግም ጓደኛ ጽዮንን ስለሚፈልጋት ጽዮንና ዳግም ደግሞ መረጃ ስለያዙበት፣ ስለዚህ ቢኒያምን ምናልባት ሊጎደው ይችላል። ጽዮንን ለማግኘት ጽዮንንም እየደወለ ላግኝሽ እያላት ነበረ ከዛ በፊት ሶ ማን ሊሆንም ይችላል የሚለውን እንግዲህ በቀጣይ ክፍል የምናውቀው ቢሆንም ነገር ግን የሚያጠራጥር ነገርም ይኖረዋል ብዬ አስባለሁ። ያፌትም እንዲይዙለት ያው ለሚሰሩት ሰዎች ነግሯቸው ነበር። ነገር ግን የያፌት ጓደኛም የያፌት ወንድምም ሊሆን ይችላል። ቢንያምም እንደዛ እንዲሆን ያደረገው ነገር ግን ያፌት ቢሆን ኖሮ ያስደበደበው እንደዛ ያስደረገው ቴክስት ማሌልክለት ይችላል ብላችሁ ታስባላችሁ? ለዳግም ቴክስት የላክለት የያፌት ወንድም ነው ማለት ነው፣ የራሱ ጓደኛ። ስለዚህ መጀመሪያ የመታውን ሰው ቢንያም እንግዲህ ጥሎት ነበረ። ከዛ በኋላ ነበር ከኋላ ሌላ ከየት ይምጣ ከየት ይምጣ የማያውቀው ሰው መጥቶ ነበረ፣ እንግዲህ የመታው ማለት ነው። ሶ ዳግም ይሄን ነገር አይቷል ማለት ነው። የዳግም ጓደኛ ነው ያየው። ከዛ በኋላ ለዳግም ቴክስት አድርጎለት ነበረ። ሶ ይህን ቴክስት የላከው የራሱ የዳግም ጓደኛ ነው ማለት ነው። ይሄ ማለት እንግዲህ ቢንያምን ምናልባት ያስመታው እሱ ሊሆን ይችላል። እንግዲህ ይሙት አይሙት በእርግጥ እርግጠኛ የሆነ አይመስለኝም። ነገር ግን ወን አጎትህ ሞቷል የሚል ሜሴጅ ያው ለዳግም ተልኮለት። ከዛ በኋላ ለሁሉም ነግሯቸው ነበረ። በተለይ ጽዮን ድርቅ ብላ፣ ራሷን ስታ ሁሉ ወድቃ ነበረ። ከዛ በኋላ ሁሉም ተራ በተራ ስልኩን እያዳመጡ ያው ቢኒያም እንደ ሞተ የሚያስ ያን የሚያሰማ መረጃ ነበረ እየደረሳቸው የነበረ። በዚሁ አጋጣሚ ነበረ እንዲሁ ሁሉም ድርቅ እንዳሉ ነበረ በር ከውጭ በሀይል ሲንኳኳ የነበረው። ልክ ሉሊትን አምጥተው በር ሲጥሏት እንደዛ ነበር ያንኳኳት። እንግዲህ አሁንም በር ላይ ሚያንኳ ውሃ ኮሶ ማን እንደሆነ ለመገመት በትንሹም ቢሆን ትንሽ ፍንጭ አለው። ምክንያቱም ቢኒያምን ሊሆን ይችላል ተሸክሞት እየሄዱ ነበረ። ሰው ቢኒያምን አምጥተው ሊጥሉት የሚችሉት እነ ያኔ ጓደኞ ጋ ማለት ነው፣ እነ ጽዮን ቤት ነው ያመጡት ማለት ነው። ሶ በሩን ያንኳኩት ቢኒያምን ይዘው ይመስለኛል። ወየ ያፌት ሰዎች ወይም ደግሞ የዚያኛው ጓደኞች ሊሆኑ ይችላሉ። እንግዲህ ቢኒያም ሊሞትም ላይሞትም ይችላል አይታወቅም። ከሁለቱ አንዱ ነው። ከሞተ ግን በጣም ነው የሚደብረው። ድራሞ ተመልካቾችም እንደዛ እያሉ ነበረ። ካልሞተ ደግሞ እንግዲህ ያፌትን በደንብ የሚበቀለው ይሆናል ብዬ አስባለሁ። ከእስር ቤት ከመውጣቱ እንደዚህ ካደረገ ምናልባት ሌላ ከስ መስርቶበት ደግሞ እንደገና ድጋሚ ሊታሰር ይችላል ማለት ነው። በሌላ በኩል ኤፍራታ እንግዲህ ብር ፈልጋ ነበር። የፈለገችውንም ብር አግኝታለች ማለት ነው። ብዙዎቻችሁ እየገመታችሁ ትገኛላችሁ። የኔ ግምት ግን ናታን እንደሆነ ነው እየገመትኩት ማለት ነው። ምክንያቱም ስታወራ ለቤዛ ብር ስትጠይቃት ብር ላይ ሆኖ እየሰማት ነበረ፣ ቤዛ ላየችውም ነበረ። ስለዚህ ይህን ብር ምናልባት ናታን ይሆናል የጠየቀቻትን ብር በጥፍ አድርጎ የላከላት። ነገር ግን ኤፍራት አሁንም ብሩን ለምን እንደፈለገችው በግልጽ የሚያሳውቅ ነገር የለም። ገነትና እሷ ዲኤንኤ ልታስመረምርበት እንደሆነ ነበረ እንግዲህ ቪዲዮ ላይ እያየ ነው። ነገር ግን እንደዛ አይ አይመስለኝም ለመጠየቅ ሰበብ ፈልጋ እንጂ ገነት እናቷ እንዳልሆነች የሚያጠራጥራት ነገር ይኖራል ብዬ አላስብም። ስለዚህ የናታንንና የያፌትን ወንድምና ወንድምነት ነው እያላችሁ ነበር ብዙዎቻችሁ። እሱም አይመስለኝም። ዞሮ ዞሮ ኤፍራታ ገንዘቡን ብቻ ለሆነ ነገር ፈልገዋለች፣ የፈለገችውን ገንዘብም አግኝተዋለች። ነገር ግን ገንዘቡን ብታገኘውም ያፌት አይቶባት ነበረ የት አገኘሽው፣ ከየት አመጣሽው የሚል ጥያቄ በላይ በላይ እየጠየቃት ነበር። እሷም እንግዲህ በፊት ስትሰራው የነበረው ገንዘብ እንደሆነ ከአካውንቱ አስቀምጣ ያፌትን ስትጠይቀው አልሰጣት ስላለ ይዛው እንደመጣች እንዳወጣችው ነበረ እንግዲህ ያስረዳችው። እሱም በትንሹም ቢሆን ተረድቷታል ማለት ነው። አሁን ላይ ኤፍራታ የያፌትን ልብ ያንበረከከች ይመስለኛል። ልቡን የወሰደችበት ይመስለኛል። ምክንያቱም የምትነግረውን ነገር ሁሉ ያምናታል። እሺ ነው የሚላት። ብዙም እንደ በፊቱ አይቆጣትም ምናምን

ብዙ ነገሮች እየተፈጠሩ ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነው፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉ ሁሌም አዳዲስ ነገሮች ስለሚደርሷችሁ ሰብስክራይብ ብታደረጉኝ በጣም ደስ ይለኛል። እንግዲህ ሐረግ ድራማ በክፍል ሰማንያ ሰባት ብዙ የሚያሳዝን ነገር ነበር የተፈጠረው፣ በተለይ ቢኒያም ላይ የተፈጠረው። እንግዲህ ደስታቸውን ሳይጨርሱ ነበር ደስታቸው ወዲያውኑ እየደበዘዘው፣ ያፌት መታሰሩ ደስ ቢላቸውም ነገር ግን ከእስር ቤት ሲወጣ እንግዲህ በጣም ከ ከባድ ነገር ነው ያደረገው ማለት ነው። ገነትም እንግዲህ መጀመሪያ ላይ ያፌት እንደታሰረ ነግሯት ነበር ማለት ነው። ነገር ግን ይሄ ነገር አስደስቷት ልጇን ለማየት ሽር ብትን እያለች ልብሷን ቀይራ ልትሄድ ስትል እንግዲህ መንገድ ላይ ነበር ያፌት እንደተፈጣ ሰምተው እየተመለሱት። ከዛ በኋላ ልባቸው በጣም ነበር የተሰበረው፣ በጣም ነበር ያዘኑት። ቢኒያም እራሱ ለምን እንደዚህ ያደረገ እሱ ካልፈለገ ለምንድን ነው ተፈቷል ብሎ እኛን እንደዚህ ልባችን የሰቀለው ነው የሚል የወቀሳ መዓትም እያወረዱበት ነበር። ቢኒያምም እንደተፈታ አያቅም ነበር ነገር ግን በምን መንገድ ወዲያው እንደወጣ የሚታወቅ ነገር የለም ማለት ነው። የዳግም ጓደኛ እንግዲህ የቢኒያም ወንድሙ እስር ቤት ሊጠየቀው ሄዶ ነበረ። ብዙ ነገሮችን ሊነግረው ፈልጎ ነበር፣ ነገር ግን በዛቻ ነው ሁለቱም የተለያዩት። ያፌት እንግዲህ ከእስር ቤት ሲወጣ ይሄን ወንድሙን ምን ሊያደርገው ይችላል? ምክንያቱም እስር ቤት ሄዶ እየዛተበት ነበረ። ያችን የመሰለች ሚስትን ትተህ እዚህ ልታደር ነው ወይ ትታት ልታደር ነው ወይ እያለ እንግዲህ እየዛተበት ነበር። ሄደ እኔ የማደርገውን ታውቃለህ እያለው ነበር። ሰው ያፌት ከእስር ቤት ሲወጣ ምናልባት ወንድሙን ምን ሊያደርገው እንደሚችል አይታወቅም ማለት ነው። በሌላ በኩል እንግዲህ ናታን ነው ማለት ነው። ናታን ላይ አሁን ብዙም ግልጽ የሆነ ነገር የለም። ምን እንደሰራ ምን እየሰራ እንደሆነ አይታወቅም። ማን እንደሚከታተል ከማን ጋር እንደሆነ ሁሉ ምንም የሚታወቅ ነገር የለም። ብቻ ከዲያራ ጋር የጀመረው ነገር እንዳለ ለእኛም ግልጽ አይደለም። ልክ እንደ ፍቅረኛ ለመሆን ፈልጎ ነበረ፣ ነገር ግን እናቱ እናቷ በጣም እየተከታተለችው ነው ምክንያቱም እናቷ የተጠራጠረችው አንደኛ ከያፌት ሰዎች ጋር ስለምትሰራ ነው። ሁለተኛ የምትሰራበት ድርጅት በጣም አደገኛ ይመስለኛል፣ ወንጀሎች የሚፈጸሙበት ወይም ደግሞ እነዚህ ሴተኛ አዳሪ ሆነው የሚሸጡ ሴቶችን ምናልባት የምትሸጠው እሷ ልትሆን ስለምትችል እንግዲህ ብቻ በጣም ፈርታለች፣ ሰግታለች። የፈራችበትና የሰጋችበት እንግዲህ የራሷ ምክንያት ይኖራታል። ምክንያቱም ከያፌት ጋር የተያዘ ነገርም ሊኖራት ይችላል ማለት ነው ሶ ናታንን ጠርታው ቤት እንግዲህ በባለፈው ክፍል አናግረው ነበር እንግዲህ እሱ እንዳልሆነ ምናምን ነግሯታል። ነገር ግን እሱ እንደሆነ ደግሞ የሚያሳውቅ መጨረሻ ላይ ሲወጣ እየሳቀ ነበር እየወጣው ማለት ነው። ዲያር አሁንም ስለ ናታን እያረሳችበት ነበር ለእናቷ ቤት ውስጥ ነገር ግን እናቷ ምንም አይነት ጥሩ መልስ አልሰጠቻትም። ብዙም ደስተኛ እንዳልሆነች ፊትዋ ላይ እያሳየባት ነው። እሷ ግን በተደጋጋሚ እየጠየቀቻት ነው። ነገር ግን ልታወራትን ፈቃደኛ አልሆነችም። ከአጠገቢ ራቂልኝ ማወራው ስል ካለኝ ብቻ ሰበባ ሰበብ እየፈለገች እሷን ከእሷ ማረቅ እየፈለገች ነው። ስለ ናታን የምትጠየቀውን ጥያቄ መመለስ አትፈልግም። ዞሮ ዞሮ ግን ናታን አሁንም ቢሆን ስራውን እንደቀጠለ ነው ማለት ነው። ምናልባት ናታን ያንብር ላ እፍራት አከላከላት አሁን ከኢፍራታ ጋር ሆኖ የሆነ ነገር እየሰሩ ነው ብዬ አስባለሁ። ኢፍራታን ነጻ ለማውጣት የያፌትን ድርጅት የሚያዳክምበት ናታን ነው ብዬ አስባለሁ። ምክንያቱም ያን ብር ከየት አገኘው? አምስት ሚሊዮን ብር እንግዲህ ያፌት እንደከሰረ በባለፈው ክፍል አይተናል። ሶ ያን ብር እያከሰረው ያለው ቢኒያ እንትና እናታን ነው ብዬ ነው የማስበው። ሉሊትም እንግዲህ አብራ እንደምትሰራ የሚያቅ ይመስለኛል። ሉሊት እንግዲህ ጥፍሮቿን እያንዳንዷን ነቅለው ስቃይዋን አብዝተው ወደ ቤት መልሰዋታል። ይሁ ሳያልቅ እንግዲህ ወዲያውኑ ደግሞ ቢኒያም ወደ መገደሉም ይሁን ብቻ ሊገደልም ላይገደልም ይችላል። ሉሊትንም እንደዛ ጠርጥረን ነበር። ነገር ግን ሉሊት ደህና ሆናለች። አሁንም ቤት ውስጡና ያሉትን ነገሮች እየተከታተለች ነው። እንደውም እሷ ስራ ብትሆን ነበር የሚሻላት ለዛ ቤት ሰዎች። እንግዲህ ነገሮችን በጽሞና እየተከታተለች ትገኛለች። ያን ነገር ያደረገባት አለቃዋ ማን እንደሆነ እስካሁን ድረስ ያፌት እንደሆነ አታቅም ማለት ነው። ሉሊት እንግዲህ እሷ ቤት ውስጡን አሁንም አፏን እያሞጠሞጠች ነው። የሚወራውን ነገር ጆሮዋን አቁማ እየሰማች ነው። ነገሮችን እያቀጣጠለች ትገኛለች ማለት ነው። ሉሊት እንግዲህ መጨረሻዋ ምንም ይሆን ይመስላችኋል? አሁንም በዛው ድርጅት የምትቀጥል ይመስላችኋል? ወይስ ደግሞ ይህን ቅጣት ከዚህ በኋላ ድጋሚ መቀጣት አልፈልግም ብላ ከዚህ ድርጅት የምትወጣ ይመስላችኋል? ግምታችሁን በኮሜንት አስቀምጡልኝ ማለት ነው። ኤፍራታስ እንዴት ነው ከያፌት እጅ ልትወጣ የምትችለው? ይህን የያዘችውን ብር ይዛስ እንዴት ነው የፈለገችውን ነገር ማድረግ የምትችለው? ምክንያቱም ያፌት ይህን ብር ካየ በኋላ ኤፍራታን እንዲከታተላት ለሱ ሰዎች ነግሯቸዋል ማለት ነው። ኤፍራታ እንዴት ነው ያሰበችውን ነገር ማሳካት የምትችለው? ጽዮንስ፣ ምናልባት ቢኒያም ከሞተ ምን ልትሆን ትችላለች? ብቻ ብዙ ነገሮች በቀጣይ ፓርት ይገለጣሉ፣ ይታያሉ ብዬ አስባለሁ። ብቻ ሐረግ ድራማ በጣም በጣም ውስብስብ የሆኑ ወንጀሎች እየተፈጠሩበት፣ ነገር ግን አጓጊ እየሆነ ሄዷል ማለት ነው። እንግዲህ በቀጣይ ክፍል እስከምንገናኝ ባይባይ።